ዳንኤል ክብረት በአንድ ወቅት ዳቆን መሆናቸውን የሚያውቅ አንድ ሰው ይህንን በሁለት እጃቸውን የያዙትን ነገር ሲመለከት አንዳች መንፈሳዊ መልእክት የያዘ የብራና መጽሐፍ ይዘው የቆሙ ሊመስለው ይችላል። በአንድ ወቅት የክርስቶስን ገድላትና ተአምራት በየአውደ ምሕረቱ ሲያስተምሮ የሚያውቃቸው ሌላ ሰው ደግሞ በድንገት እንዲህ ያለ ፎቶ ይዘው መቆማቸውን ሲያስተውል ክርስቶስን ከነእናቱ የሚወክለውን ስዕል ይዘው የቆሙ መስሎት ሊያልፋቸውም ይችላል። ዳንኤል እንዲህ ሰማይ ሰማዩን እያዩ የቆሙት በሁለት መዳፎቻቸው መሃል የያዙት ነገር ከሰማዩ አምላክ የሚያስታርቅ አንዳች መንፈሳዊ ቃል እያወጡ መስሎት ቃለ ሕይወት ያሰማልን ብሎ ሊያልፍም ይችላል ዳንኤል ግን የያዙት ስዕለ አድህኖ አሊያም የብራና መጽሐፍ ወይም ሌላ ሃይማኖታዊ ድርሳን አይደለም። ዳንኤል እንዲህ ቆመው የሚታዩት የአለቃቸውን የአብይ አህመድን ፎቶና ፊርማ የያዘ ፎቶኮፒ ወረቀት ይዘው ነው። በእርግጥም የዳንኤል ስዕለ አድህኖ የአብይ አህመድ እንጂ የክርስቶስ አሊያም የድንግል ማርያም መሆኑ ካቆመ ቆይቷል። ታህሳስ 5 2012 ያሳዩትም እሱን ነው። የነገሩን አስቂኝነት እንመለስበታለን። ከዚያ በፊት ግን

የዳንኤል ስዕለ አድህኖ አብይ አህመድ ሆነው የሚከሰቱት ከዚህ በኋላ ነበር ከኖቤል ሽልማቱ በኋላ። ከስድስት ዓመታት በፊት በዚህ ሰሞን ለጠቅላይ ሚኒስትር አብይ የተሰጠውን ሽልማት ቬንዙዌላይቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ ተሸልመዋል። ከስድስት ዓመታት በፊት ከኤርትራ ጋር ስለታረቅህ በሚል ሰበብ የሽልማቱ አሸናፊ የተደረጉት የኢትዮጵያው ጠቅላይ ሚኒስትር ከስድስት ዓመታት በኋላ ራሷን ኤርትራን ካልወገኋት ብለው ተኩስ ለመክፈት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 በሙሉ የነፃነት ጠበቃዎችን እውቅና መስጠት የተገባ ነውና አደርገነዋል አድርገነዋል ነበር ያሉት። ከስድስት ዓመታት በፊት ተመሳሳዩን ሽልማት የሰጠው ግን ከአንደኛው ክፍለ ዘመን ሱፍ ለባሽ አምባገነኖች መካከል ለዋናው ነበር። ኖቤል ተሸልሞ ከአንድ ሚሊዮን በላይ ሕዝብ የገደለና ያጋደለ ሌላ ተሸላሚ ከአብይ አህመድ በፊትና በኋላ የለም። ኖቤል ተሸልሞ ዓመት ሳይሞላው የራሱን አገር ሴቶች በጎረቤት አገር ጦር አስገድዶ ያስደፈረ ሌላ ሎሬት ከአብይ ውጭ የለም። የራሱን ህዝብ ምግብና መድኃኒት በመከልከልና ጦርነት አላቆምም ብሎ አሻፈረኝ በማለቱ ምክንያት በጸጥታው ምክር ቤት አስራ አምስት ጊዜ የጸረ ሰላም አጀንዳ ሆኖ መወያያ የሆነ የሰላም ኖቤል አሸናፊ ከአብይ አህመድ ወዲህና ወዲያ የለም። እናም ያ ሽልማት በዚያ ሰሞን ከተሰጠ በኋላ ለፖለቲከኛ ሲሰጥ የአሁኑ የመጀመሪያ ጊዜ ሆኗል። ሽልማት በሰጣቸው በአስረኛው ወር ጦርነት ያወጁትን አብይ አህመድን የዓለም ሎሬት ያለው የኖቤል ኮሚቴው ክፉኛ ከተተቸ በኋላ ጥንቃቄ ያበዛ ይመስላል። እናም ስልጣን ላይ ላለ የፖለቲካ ሰው ላለመሸለም የወሰነ በሚመስል አኳኋን የዘንድሮውን ቬንዙዌላዊቷ ማሪያ ኩሬና ማቼዳ ተሸልመውታል። ከስድስት ዓመታት በፊት ግን የአብይ አህመድን መሸለም ተከትሎ አዲስ አበባ ጎዳናዎቿን የሞላችው በሰላም ሎሬቱ ፎቶዎችና መፈክሮች ነበር። ከመስቀል አደባባይ እስከ ቦሌ ዓለም አቀፍ አውሮፕላን ጣቢያ፣ ከአራት ኪሎ እስከ ቦሌ ብራስ፣ ከመገናኛ እስከ ቦሌ፣ እግረኛም ፈረሰኛም ዘፋኝም ጨፋሪም ደስታውን የሚገልጽበት ትዕይንት ቸግሮት ነበር። ይህ ሁሉ ከመሆኑ በፊት የሆነውን ነገር በትዝታ እንመልከተው። የኖቤል ኮሚቴው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ የሰላም ሎሬት ናቸው ብሎ ይፋ ያደረገው ሁለት ወራትን አስቀድሞ ነበር። በዚህም ሁሌም እንደማያደርገው የዘንድሮው የኖቤል ተሸላሚዎች ለወጣቶችና ተተኪው ትውልድ ተሞክሯቸውን የሚያስረዱበት እንዲህ ባለ ደረጃ ላይ ለመገኘት ምክንያት የሆናቸውን ልምድ የሚያካፍሉበት ሥነ ሥርዓት ከዋናው የሽልማቴ ቀን በፊት አዘጋጅቻለሁ ሲል ኮሚቴው ገለጸ። እናም ለሰላም ኖቤል አሸናፊው ሽልማቱ ከሚሰጥበት ዋዜማ ባሉት ሶስት ቀናት ውስጥ የሚከናወኑ የውይይት፣ የእራት፣ የተሞክሮ ልውውጥ ወዘተ ፕሮግራሞች አሰናድተናል አለ። ይህንን ባራክ ኦባማም ማላላ ይሱፍም ጂሚ ካርተርም ኮፊ አናም እነ ኤለን ጆንሰን ሰርሊፍም አድርገውታል ኮሚቴው ይህንን የተለመደውን ስነ ስርዓት ደግሶ ለወጣቶችም አርአያ ለህፃናትም መማሪያ ይሆናል ብሎ ያሰናዳውን ዝግጅት ሲያሳውቅ ከአዲስ አበባ የተሰጠ አስተያየት አልነበረም እንገኛለንም አንገኝምም አንመጣምም ሳይባል ቀናት አለፉ ዝግጅቱ አንድ ሳምንት ሲቀረው ግን የኖቤል ኢንስቲትዩቱ ዳይሬክተር ኦላፍ ጆይስታልድ ኤን አርኪ በተባለ የኖሬ ቴሌቪዥን ላይ ቀርበው ችግር ገጠመን አሉ ኃላፊው የተናገሩት ቃል በቃል እንዲህ የሚል ነበር። አብይ አህመድ በዓለም አቀፍ መገናኛ ብዙሃንና በኖሬ ወጣቶች ፊት ቀርበው እንዲወያዩ ይዘው የነበረውን እቅድ ሰርዘውብናል። ቃል አቀባያቸው ቢለኔ ስዩም ይባላሉ። እሳቸው ጠቅላይ ሚኒስትሩ እንዲህ ባሉ ዝግጅቶች ላይ ለመገኘት አይናፋርነት ስላለባቸው አይችሉም አሉን። ደግሞም በአገር ውስጥ ብዙ የእሳቸውን ውሳኔዎች የሚፈልጉ ተግባራት ስላሉ ብዙ ቀናትን በኖሬ መቆየት አይችሉም አሉን። ሃይማኖታቸውም እንዲህ ያለ ነገር እንደማይፈቅድላቸው ነገሩን በማለት የኖቤል ኢንስቲቱቱ ዳይሬክተር አብራሩ። በጉዳዩ ላይ የቀረቡበት ቴሌቪዥን ጋዜጠኛ ደግሞ አብይ እኮ በአገራቸውም ስልጣን ከያዙ ጀምሮ ለመገናኛ ብዙሃን መግለጫ ሲሰጡ እምብዛም የማይታወቁም አለና ዝግጅቱን ቋጨው። የቢለኔ ምክንያት ግን እስካሁን ለታሪክ ተቀምጧል። የሞተን ሰው ሳይቀር በአደባባይ ለመዝለፍ ሕዝብንም ለማዋረድ የመጣላቸውን ቃላት ሁሉ በመምዘዝ የሚታወቁትን በዕድሜ የገፉ ሰዎችን ሳይቀር የሞት አፋፍ ላይ ያለ መቃብሮ የተማሰ ወዘተ እያሉ የሚዘልፉትን አለቃቸውን አይናፋር ናቸው ማለታቸው ሳይበቃ የህፃናት ብስክሌት እየነዱና የሙሽሮች ሰርግ ላይ እየተገኙ የመንግሥት የሥራ ሰዓታቸውን የሚያሳልፉትን ጠቅላይ ሚኒስትሩን በቅድመ ሽልማት ሥነ ሥርዓት ላይ ለመታደም ጊዜ የሌላቸው መሪ አስመስለው አቀረቧቸው። ደግሞም ማይክራፎኑን ይዘው በወንጌላውያን ቤተ ክርስቲያን ውስጥ ተንበርክከው ሲሰብኩ የሚታወቁትን ጠቅላይ ሚኒስትሩን ሃይማኖታቸው አይፈቅድም በማለት ማብራራታቸው በዚያ ሰሞን ሽልማት የሸፈነው ስላቅ ነበር። የሆነው ሆኖ የሽልማቱ መስጫ ዜማ ላይ ብዙ ዲያስፖራ ተደማሪና ሚዲያ ከአሜሪካ ዘፋኞችና ደናሾች ከኢትዮጵያ ሹማምንትም ከአውሮፓና ከአዲስ አበባ ይዘው ኦስሎ ተገኙ። እኔ የሸገር ልጅ አንተ ከቦረና ለፍቅር ሰጠን እጅ ህልማችን ተሳካ። አይናፋር በመሆናቸው ጊዜ የሌላቸውና ሃይማኖታቸውም የማይፈቅድላቸው ናቸው ተብለው የኖቤል ሽልማት ስነ ስርዓቱ ከመካሄዱ አስቀድሞ በነበሩት ቀናት ወደ ኖሬ መጓዝን ያልወደዱት ጠቅላይ ሚኒስትር አብይ የኮሚቴውን ፕሮግራም አስተጓጉሏል ተብሎ ሲነገር ቢቆይም በኖቤል ሽልማት ህፃናትና ታዳጊዎች አሸናፊዎችን ቃለመጠይቅ የሚያደርጉበት አሰራር ነበረና እሱን የሚያልፉት አልሆነም። የዋህነትና ሐቀኝነት ተፈጥሯቸውን ህፃናትም መንገድ ላይ አስቁመው ጠየቋቸው። ለመጨረሻ ጊዜም ለመጀመሪያም ጊዜ የ25 ሰከንድ ጥያቄና መልስ ቃለ ምልልስ አካሄዱ። ይህ እንደ ዋላቭ ያሉ የሰላምና አንድነት ዘፈኖችን የዘፈነውን ቦምባርሌን እስከ መቃብር ተከትሎ የሚያስቅ ስለፈጸሙት እርቅና ይቅርታ ሲባል ዓለም ያወደሳቸውንና ኖቤል የሸለማቸውን ማንዴላንም ሊያስገርም የሚችል ንግግር የተናገሩት ጠቅላይ ሚኒስትር ከዚህ መድረክ አስር ወራት በኋላ ዓለም አንቀጥቅጥ ጦርነት ይከፍታሉ ብሎ ቢጠብቅ እሱ ልክ ነበር። ገና ወደ ሽልማቱ ከመሄዳቸው በፊት ህዝባቸውን በፀጉረ ልውጥና የቀንጅብነት ከፋፍለው አንዱ በአንዱ ላይ ይነሳ ዘንድም የሚቀሰቅስ የጥላቻ ዶክመንተሪዎችንና ንግግሮችን ሲያቀርቡ ከርመው ወደዚያ መሄዳቸውን ያስተዋሉ ብዙዎች ግን ይህ የሰላም ኖቤል ሽልማት እየተዘጋጁበት ላለው ጦርነት የእውቅና ሰርቲፊኬት ነው ይሉ ነበር። እሳቸው በአንጻሩ በመድረኩ ላይ የተለዩ ሰው መሆናቸውን የሚያሳዩ የተለያዩ መረጃዎችን አስቀድመው ሰጥተው የህይወት ታሪካቸው እንዲነበብ አደረጉ። ምንም እንኳን ከዚያ በፊት በአማርኛ በሰጧቸው ቃለመጠይቆች እናታቸው የእስልምና እምነት ተከታይ ሆነው ማለፋቸውን ቢገልጹም ለዚያ መድረክ ግን አማራና ኦርቶዶክስ አደረጓቸው። አባታቸውም ሙስሊምና ኦሮሞ መሆናቸውን አስነገሩ። የካቢኔያቸው 50 በመቶም ሴቶች መሆናቸው እንዲነገርላቸው አስደረጉም። ዶክተር አቢ አህመድ We are aware you were born into a traditional family of simple means. አማራ ኦርቶዶክስ አማራና የኦርቶዶክስ ክርስቲያን ከሆኑ እናት ኦሮሞና የእስልምና እምነት ተከታይ ከሆኑ አባት መወለዳቸውን ሰምተናል። ከተለያዩ ማንነቶች መገኘት የእርሶ መለያ ነው። ሲያድጉ ወታደር ነበሩ። በርዋንዳ የሰላም ማስከበር ዘመቻ ላይ ሄደዋል። በሰላምና ደህንነት የዶክትሬት ዲግሪ አግኝተዋል። በካቢኔዎቹ ውስጥም ሃምሳ በመቶቹ ሴቶች መሆናቸውን ሰምተናል። የሰላም ሚኒስትሯ መፍሪያት ካሚል እንደውም እዚህ መሀላችን አሉ። የሀገሪቱ ፕሬዚዳንትና የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንትም ሴት ናቸው። እንዲህ ያለው ታሪኮ ይህንን ሽልማት ውበት ይሰጠዋል። በእርግጥም ጠቅላይ ሚኒስትሩ ለመድረኩ ማማር ሲሉ ይህንን ታሪክ አስቀድመው እንደሰጡ ከሽልማቱ በኋላ ወራት ቆይተው ለኢቲቪ ሲናገሩ ተደምጠዋል። የኖቤል ኮሚቴው ቢሮ መጥቶ ቃለመጠይቅ አድርጎልኛል ባሉበት ወቅት ስለ ራሳቸው መናገራቸውን አብራርተዋል። ለውበቱ ሲባልም የቤተሰቦቻቸውን ታሪክ ጭምር መዋሸት አስፈልጓቸዋል። በአማርኛ በሰጧቸው ቃለ ምልልሶች እናታቸው የእስልምና እምነት ተከታይ እንደነበሩ አስቀድመው የተናገሩ ቢሆንም ለዚያ መድረክ ውበት ሲባል ግን እናታቸውን ኦርቶዶክስ ክርስትና ማኛ አድርገው በማቅረብ ለመድረኩ ውበት እንዲኖረው የፈጠራ ታሪክ ጨመሩ። ካቢኔያቸውም በሴቶች የተሞላ ስለመሆኑ እንዲነገር አድርገዋል። ለዚያ መድረክ ውበት ተብሎ ሹመታቸው የተነገረላቸው የአገሪቱም ሆነ የጠቅላይ ፍርድ ቤቱ ፕሬዝዳንቶች በስልጣን ላይ የሉም። የሰላም ሚኒስትሯ ከሰላም ሎሬቱ ጋር የሰላም ሽልማቱን ሊወስዱ ኦስሎ ተገኙ የተባለላቸው ሙፈሪያት ካሚልም ከሰላም ሚኒስትርነት ከተነሱ ቆዩ። በወቅቱ በወለጋ ውጊያ እያካሄዱ በኢህአዴግ መፍረስ ምክንያት ከህወሓት ጋር እልህ የተጋቡ በተሟላ ሁኔታ ወደ ጦርነት ለመግባት እየተዘጋጁ ቢሆንም በኦስሎ መድረክ ላይ ግን ለሰላም ያላቸው ፍቅር ጥልቅ መሆኑን የቁራን ጥቅስ ጠቅሰው የመጽሐፍ ቅዱስ ቃል ተውሰው ለመድረኩ የሚጣፍጥ ቃናም ለመፍጠር በሚያመች አኳኋን በጽሁፍ የተዘጋጀ ንባባቸውን ከቴሌፕሮምፕተር ላይ እያነበቡ አቀረቡ። የሰላም አዝመራ ከማጨዳችን በፊት የፍቅር የይቅርታና የእርቅ ዘር በህዝባችን ውስጥ መዝራት አለብን። የጸብና የጥላቻን ያለመግባባትን አረም ነቅለን ለመጣል በክፉ በደግም ጊዜ መትጋት ይኖርብናል። አንድ የምወደው የመጽሐፍ ቅዱስ ጥቅስ አለ። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላልቃሉ። ልክ እንደዚህ ከቁርዓንም የሚመቸኝ ቃል አለ። የሰው ልጅ አንድ ወንድማማች ብቻ ነው፣ ስለዚህ ከወንድሞቻችሁ ጋር ታረቁ ነው የሚለው። Equally, I am also inspired by Holy Quran verses. የኖርዌ ቆይታ ተጠናቀቀ። ወደ አዲስ አበባ መመለስ ሆነ። የወቅቱ የከተማዋ ከንቲባ ታከለ ኡማም በፌስቡክ ገጻቸው እንዲህ ሲሉ ጻፉ፣ እንዴት አደርሽ አዲስ አበባዬ! ለዓለም የሰላም ኖቤል ተሸላሚው ጠቅላይ ሚኒስትራችን ነገ ጠዋት በቦሌ አየር መንገድ አቀባበል እናደርጋለን። በዚህ የጀግና አቀባበል ፕሮግራም ላይ የከተማችን ነዋሪዎች ቦሌ አየር መንገድ ተገኙ፣ እንገናኝ። አዲስ አበቤም ከንቲባውን ሰምቶ ማልዶ ተነሳ። ደስታውን የሚገልጽበት ቃል ቸግሮትም ታየ። ከለገጣፎና ለገዳዲ፣ ሰበታና ሱሉልታ የመጡ ፈረሰኞችም የአቀባበሉ ድምቀት ሆኑ። አበበ ቢቂላና ማሞ ወልዴ፣ ቀነኒሳና ኃይሌ የኦሎምፒክ ጨዋታን አሸንፈው ሲመጡ ይደረግ ከነበረው ሁሉ የላቀ አቀባበል ለጠቅላይ ሚኒስትሩ ተደረገ። እሳቸውም በክፍት መኪና ሆነው በሳቅ ተሞልተው እንደ ዝነኛ አክተር እጃቸውን እያውለበለቡ ሲጓዙ ታዩ። በዚያ ሰሞን አዲስ አበባና መንግስት ኖቤሉን የሚያወድስ ድግስ ከማሰናዳት ውጭ ስራ ያላችሁ አይመስልም ነበር። በቤተ መንግስት ድግስ ተጣለ፣ በሚሊኒየም አዳራሽ ተደገመ። ሰላም ሚኒስቴር እኔም ጠቅላይ ሚኒስትሩን እሸልማለሁ አለ። ስለተሸለሙ እሸልማለሁ የሚለው የሰላም ሚኒስቴር ከኖቤል በላይ የሚያቀርበው የምድራችን ሽልማት ያለ ይመስል በሺህ የሚቆጠር ሰው ጠርቶ ሚሊኒየም አዳራሽን ሞላ። ነገሩ ሁሉ በድራማ የተሞላ ነበር። ወቅቱ መገርሳ የተባሉት ፖለቲከኛ መደመር የሚባል ፖለቲካ ላውቅም ያሉበት በግዴታ ከኦሮሚያ ተነስተው መከላከያ ሚኒስትር የተደረጉበት ከጠቅላይ ሚኒስትሩ ጋር ያላቸው አለመግባባትም ድብቅ መሆኑ ያበቃበት ወቅት ነበር። ድራማ መስራት የሚመቻቸው ጠቅላይ ሚኒስትሩ ግን ምንም ያልተፈጠረ ለማስመሰል ሰላም ሚኒስቴር የሰጠኝን ሽልማት ለለማ እንዲሸልመው ፍቀዱልኝ ብለው ተወኑ። የደህንነት ጓደኛዬ እና ወንድሜ ለማመገርሳ የዚህ ክብር ባለቤት እና መሪ ስለሆነ የዛሬ ሽልማቴን ኢትዮጵያን እንድሸልመው እንድትፈቅዱልኝ። ለማመገርሳ ራሳቸውን የአብይ አህመድ የቁም እስረኛ ሆኖ ያገኙት ከዚህ ሽልማት በኋላ በነበሩት ሳምንታት ውስጥ ነበር። የወቅቱ የታማዦር ሹም ጄኔራል አደም መሐመድ ቤታቸው ድረስ ሄደው የለማ መገርሳን እስረኛነት ገልጸው ወደ ቤትህ ማንም እንዳይገባ አንተም እንዳትወጣ ተብለሃል ያሏቸው የድህነት ጓደኛዬ ወንድሜ ተብለው ሽልማት ከተሰጣቸው ከጥቂት ወራት በኋላ ነበር። ከሚሊኒየም አዳራሹ ድራማና ሽልማት ማግስት በነበሩት ቀናት ነው እንግዲህ የዳንኤል ክብረት አስቂኝ ተግባራት የሚመጡት። ጠቅላይ ሚኒስትር አብይ በኦስሎ ሲሸለሙ የተሰጣቸውን የዲፕሎማ ሰርቲፊኬት ዳንኤል ክብረት ፎቶኮፒ አስነሱት። እሱንም እንደ ስዕለ አድህኖ ይዘውት ከቢለኔ ጋር በየመስሪያ ቤቱ እያዞሩ ያሳልሙት ዘንድ ቀጠሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ሰላም በሰሩት ግዙፍ ስራም ዓለም በተነጋገረበት የአድናቆት ስነ ሥርዓት የተቀበሉትን ሽልማት ነው። ከቀናት በኋላም ለህዝብ ተደራሽ ሆን ዘንድ በዚያ ሰሞን እንዲህ አሉ። ቀንን በሳቅ የሚያደምቁ የመደመር ወጀብ የደበቃቸው አጋጣሚዎች ብዙ ነበሩ። ሆኖም መደምደሚያቸው ልቂት ሆኗል። ያ የኖቤል ሽልማትም ሚሊዮኖችን ለመግደል የሚያስችል ቅድመ ዕውቅና ሆኖ ቀረ። የሸለምንህ በኢትዮጵያ ውስጥ ዲሞክራሲ እንዲሰፋ፣ ነፃነት እንዲበረታ፣ በምስራቅ አፍሪካም ሰላም እንዲመጣ ነው የሚለውን የኖቤል ኮሚቴውን ማሳሰቢያ ከቁብ ያልቆጠሩት አብይ ከኖሬ በተመለሱ በሰባተኛው ወር በሃጫሉ ሁንዴሳ ግድያ ሰበብ ተቃዋሚዎቻቸውን ሁሉ አስር የኢትዮጵያን የዲሞክራሲ ናፍቆት ወደ መቃብር ላኩት። በሰሜን እዝ ተጠቃ ሰበብ እስካሁን የሚያልቅ ጦርነት ፈጠሩ። አሁን ደግሞ ለመሸለማቸው ምክንያት የሆነችውን ኤርትራን በኦስሎ መድረክ ቆመው ያመሰገኗቸውን ኢሳይያስ አፈወርቂን ሊወጉ ቆርጠው መነሳታቸው እየተነገረላቸው ነው። አይ አክሴፕት ዚስ አዎርድ ኦን ቢሃልፍ ኦፍ ማይ ፓርትነር አንድ ኮምሬድ ኢን ፒስ ፕሬዚደንት ኢሳይያስ አፈወርቂ ሁዝ ጉድ ውል ትረስት አንድ ኮሚትመንት ወር ቫይታል ኢን ኤንዲንግ ዘ ቱ ዲኬድ ዴድሎክ ቢትዊን አወር ካንትሪስ። ይህንን ሽልማት የምቀበለው በኢሳያስ አፈወርቂም ስም ነው። እሱ ቁርጠኛ፣ ጽኑና ለሰላም በጎ ፈቃድ ያለው ነው እያሉ ያወደሷቸውን የኤርትራውን ፕሬዚዳንት ዛሬ ኢትዮጵያን እየበጠበጠ ነው ቀጣናውን እያተራመሰ ያረጀ ነው እያሉ ለተባበሩት መንግስታት ማመልከቻ እየጻፉባቸው ነው። ከስድስት ዓመታት በፊት ኮምሬድ ኢንፒስ የሰላም ጓዴ፣ ሲሉ የጠሯቸው ኢሳያስ አፈወርቂ የወንጀል አጋር ፓርትነር ኢንክራይም ሆነው ሚሊዮኖችን አጋድሏቸዋል። አሁን ደግሞ እኔና ድሮኖቼ ኢየሱስን ይዘን ኤርትራን ጋዛ እናደርጋታለን እያሉ መሆናቸው እየተሰማ ነው። በእርግጥም የአብይ አህመድን ጠባይ ቁልጭ አድርገው ከሚያሳዩ እውነቶች መካከል አንዱ ይህ ነው ማለት ይቻላል። ያሸለማቸውን አገር ያወደሱትን መሪ አሁን ደግሞ ካልወረርኩት ማለታቸው ሳይበቃ የሸለምንህ ኤርትራንና አካባቢውን ሰላም እንድታደርግ ነው የሚለውን መመሪያም ጥሰው አካባቢውን አተረማምሰው ሳይበቃቸው እንደ ጥሩ ምሳሌ ሰባ ሺህ ህዝብ ያለቀበትን በጄኖሳይድ ወንጀል ክስ የተመሠረተበትን የጋዛን ታሪክ አብነት ያደርጋሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።